ሰላሙ አሌኩም እንዴት ናችሁ ውድ ቤተሰቦቼ፣ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ ቀኑ ሮብ ነው፣ ኖቨምበር 19 2025። በዛሬ በሮብ የቀን ውሎ ይዤላችሁ የመጣሁት የመጣው የኔ ቤተሰብ የሆነች የመዳም ቅመም ጀግናዋ እህታችሁ የገዛችውን ወርቅ ነው። ይህንን ቪዲዮ ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ልጆች እንዲደርስ አድርጉ። እነሱ የሚጠቀሙበት ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ሀቫይብ። እንግዲህ እሷ የገዛችው ሪያድ ናት። ከሪያድን የገዛችሁ ግራሙ ሀያ ግራም ነጥብ ሰላሳ አምስት ነው። ደረሰኙን በደንብ አይቼዋለሁኝ። ከደሪባጋ ነው የገዛችሁ ማለት ነው። ብዙ ጊዜ እንግዲህ ገሪባ ምንድን ነው መስነእያ ምንድን ነው ለምትሉ ልጆች እዚህ ጋር መደጋገም እንዳይሆንብኝ ወርቅ 250 ብዬ የሰራሁት ቪዲዮ አለ እሱን እየገባችሁ አዳምጦት እዛ ላይ ሁሉንም ነገር አብራርችዋለሁ ማለት ነው እና ሲቀጥል ደግሞ የዚህ የ20 ግራም ነጥብ 35ቱን ዋጋ አነግራችኋለሁ 20 ግራም ነጥብ 35 ነው የገዛችሁ ከደሪባ ጋር እና ያለ ደሪባ ምን ያክል ነው ዋጋው የሚለውን እነግራችኋለሁ። እነሱ ያሰቡላት አንድ ግራም በ444 ሪያል ከመስነያ ጋ ነው ያለ ደሪባ 943 ሪያል ነው። ሀያው ግራም ነጥብ 35 የደሪባ ምን ያክል ነው በሀያው ግራም ነጥብ 35 የሚለውን ልንገራችሁ፣ 1356 ሪያል ነው የጨመሩባት በአጠቃላይ ሂሳቡ 10400 ሪያል ነው። የ20 ግራሙ ነጥብ 35 ማለት ነው። እና ውዶችዬ ወርቅ ግዙ። አሁን ላይ ደግሞ ቀነስ አድርጓል። ያው እንግዲህ ሰሞኑን አይታችኋል ዋጋው ምን ያክል እንደደረሰ አንድ ግራም 550 ሪያል፣ 540 ሪያል ደርሶ ነበረ። አሁን እየቀነሰ ነው። ስለዚህ ገንዘብ ካላችሁ እጃችሁ ላይ ግዙ። እኔ ይሄን ሁልጊዜ ግዜ ልጆቹ እንግዲህ ወርቅ ገዛን ብለው ሲልኩልኝ ለምንድን ነው ለእናንተ ለናንተ የማሳያችሁ፣ ፍላጎታችሁ እንዲጨምር ገንዘባችሁን ላልሆነ ነገር እንዳታውሉ ይሄን በማሰብ ነው። ብዙሃኞቻችን በልብስና በጫማ ነው ገንዘባችንን የምናባክ ነው። ይሄ የታወቀ ነው። በተለይ አረብ ሀገር ላይ ብዙ ኦንላይን የሚሸጡ ልብሶች፣ ጫማዎች አሉ። እንደምናውቀው አፕሊኬሽኖች አሉ። እና ውዶችዬ እንግዲህ ወርቅ ግዙ ነው የምለው፣ ሌላውን ዝባዝንክ ተዉትና የሚጠቅማችሁን ነገር ግዙ። ከዛ በመቀጠል ግን 30 ሺህ ሰብስክራይብ ደርሰናል። እጅግ አድርጌ አመሰግናለሁ። አላህ ያክብርልኝ ውድ ቤተሰቦቼ ለምታበረታቱ በሙሉ